ሰላም እንደምናላችሁልን ክቡራና ክቡራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በእንግሊዝ ፕሪምየር ሊግ የሰባተኛ ሳምንት መርሃ ግብር በኤሚሬትስ አዲስ አሰልጣኝ ከቀጠረው እና ኑኖ ስፒሪቶ ሳንተን ዋና አሰልጣኝ ካደረገ ዌስትሃም ጋር አርሰናል ጨዋታውን ያከናውናል። ስለዚ ጨዋታ ልንነጋገር ነው። ከእናንተ ጋር የተገናኘ ነው ስለምታደምጡን ቆይታችሁን ለሚቀጥሉት ደቂቃዎች ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ስለ ጨዋቱ ብዙ ነገሮች እናነሳለን። አርሰናል በዚኛው ሳምንት የሊጉ መሪ የመሆን እድሉ ሰፊ ነው። በዚኛው ሳምንት ብቻ ሲሆን በዚኛው ወር የሊጉ መሪ የመሆን እድሉ በጣም ሰፊ ነው። ኦፕታ በፓወር ራንኪንግ አርሰናል በሚቀጥሉት ወራቶች የሚጫወታቸው ስድስት መርሃ ግብሮች በጣም መልካሞች ናቸው ይለናል። በተቃራኒው የዋንጫው ፉክክር ውስጥ የሚገኙ ሲቲ እና ሊቨርፑል የሚያደርጓቸው መርሃ ግብሮች ከባዶች ናቸው ብሎ ነጥቦችን በፓወር ራንኪንግ ሰጧቸዋል። እነዛን ነጥቦች ለእናንተ አስዳስሳቸዋለሁ። በምን ያህል ፐርሰንት የአርሰናል ጨዋታዎች ቀላል ናቸው? ኦፕታ በምን ያህል ምክንያት እነዚህን ጨዋታዎች ቀላል ነው አላቸው? ሊቨርፑል ከነማን ጋር ጨዋታውን ያከናውናል? ሲቲስ? እነሱን ጉዳዮች እናነሳለን። ዌስትሃም ባለፉት ሁለት ተካታይ ዓመታት ወደ ኤሚሬትስ መጡ። ድሎች አሉት፣ ሁለት ድሎች። አርሰናል በዚህኛው ጨዋታ ላይ በተከታታይ በዌስትሃም ሶስተኛ ሽንፈት ላለማስተናገድ አለማስተናገድ ይጫወታል። ሁለቱንም ድሎች ዌስትሃም ወደ አርሰናል ላይ ሲቀናጅ ያን ያህል ጥሩ ባልነበረባቸው ጊዜያቶች ነበሩ። አሁን የዌስትሃምን ይሄን ጉዞ የሚከራርተው ጦር የሚያስቆምበት ጨዋታ ይመስለኛል። በምን አይነት መንገድ እሱንም እንመለከታለን። ሴንትራል አስር ቁጥር ማርቲን ኦዲጋርድ ወይስ ኢዜ የትኛውን ትመርጣላችሁ እናንተስ? እኔ ደግሞ ፕሪዲክ ላይን አፕ ላይ ታክቲካዊ ጉዳዮችን ሳነሳ አነሳሉ ኢዜስ ወይስ ደግሞ ማርቲን ኦዲጋርድ ሴንትራል አስር ቁጥር ላይ ይጫወቱ ኢዜ ይኑር ወይስ ማርቲን ኦዲጋርድ እሱንም እናነሳለን ብዙ ቁጥሮች እናነሳለን ሚካኤል አርቴታ ሶስት መቶኛ አርሰናል የመራ የሚያከናውነው ጨዋታ ነው ቡካዮስ ሳካ መቶኛ የጎል ተሳትፎን ለማድረግ ሁለት መቶኛ ደግሞ የሊግ ጨዋታውን ያከናውናል በጣም ብዙ ጉዳዮች እናነሳለን አብራችሁን ቆዩ በተወዳጁ አርሰናል ኢንፎ ገጽ ላይ ትገኛላችሁ የኮሜንት መስጫው ባር ላይ እናንተን ይጠብቃል የጨዋታውን ግምቶቻችሁ እንድታስቀምጡ ዛሬ የጨዋታ ግምታችሁን ስታስቀምጡ ስማችሁን እንዲሁም ደግሞ መጽፉልን ከተማ ብትጽፉልን ደስ ይክለኛል ፖስት ማች ሪቪ ስንሰራ ስማችሁን እንዲሁም ደግሞ ከተማችሁን አነሳሉ። ትክክለኛ ገማቾችን ማለት ነው። እናም እንደዛ አስቀምጡልኝ። ሰብስክራይብ አድርጋችሁ አድምጡ፣ እንዲሁም ደግሞ ወዳጆቻችን የሆናችሁ ሁሌም እንደምታደርጉት ሁሉ ላይክ አድርጋችሁ ቪዲዮን ጀምሮ ሁሉንም ስለምታደርጉ፣ ቆይታችሁን ከኛ ጋር ስለምታደርጉ ከልብ አመሰግናለሁ። ኖርዝ ለንደን ፎሬቨር። ጥቂትን አድምጠን እንመለሳለን። ዌስታም ወደዚህኛው ጨዋታ የሚመጣ ጋሪ ፖተርን አሰናብቶ ኑኖ ስፕሪቶ ሳንቶን ቀጥሮ ነው። እርግጥ ኑኖ ስፕሪቶ ሳንቶ የዌስታም አሰልጣኝ ከሆኑ በኋላ ኖቲንጋም ፎረስትን ከኤቫንጋሌስ ማሪካና ኬስ ጋር ተጣልተው እንዲሁም ደግሞ ኖቲንጋም ፎረስትን ለአንጅ ፖስተኮግሉ አስረክበው አንጅ ውጤት እየቀናቸው ባይሆንም ማለት ነው ወደ ዌስታም ከመጡ በኋላ በተቀጠረው በሁለተኛ ቀናቸው ከኤቨርተን ጋር ጨዋታ አከናውነው አንዳቻ እንደተለያዩ ይታወቃል። ግራንፖተር በሊጉ በጣም መጥፎ ጅማሪ ነው የነበሩት። አምስት ጨዋታዎችን አድርጎ አራት ሸንፈቶች ነበሩት። አንድ ድል ብቻ ነው የነበረው። ያሸነፈው ደግሞ ኖቲንግራም ፎረስትን ብቻ ነበር እና በጣም መጥፎ ጅማሩ ነው የነበሩት። እናም የለንደኑ ቡድን ግራን ፖትን አሰናብቶ በጣም ውጤታማውን እና በኖቲንግራም ፎረስት የካውንተር አታክ እና የሃይፐረሲንግ ቡድን ውስጥ ጠንካራ የሆነውን ኑኖ ስፒሪቶ ሳንቶን ቀጥሯል። ያለፉትም ሁለት የኤምሬትስ ጨዋታ ለዌስትሀም በጣም ድንቅ ነው። ወደ ኤምሬትስ መጥቶ ባክ ቱ ባክ ስድስት ነጥብ ነው ከአርሰናል ላይ መውሰድ የቻሉት የሚደንቅ ይመስለኛል፣ አይደል? ለማመን የሚያስቸግር ይመስለኛል። እርግጥ በዛው በሁለቱም አመት ባሸነፉ በሁለቱም አመት ባለፈው የሮድ አመት አምስት ለሁለት በሜዳቸው ለንደን ላይ፣ ከዛ አስቀድሞ ደግሞ ሁለት ለዜሮ ባሸነፉን አመት ስድስት ለዜሮ ሜዳቸው ላይ አሸንፈ ናቸዋል። ግን ባክቱ ባክ ኤምሬት ላይ ነጥብ መውሰድ ችሏል። ሲቲ ነው ሶስት፣ ባክ ቱ ባክ ድል ኤሚሬትስ ላይ መውሰድ የቻለ። ከሲቲ ቀጥሎ ከፍተኛ ያደርጋቸዋል ባክቱባክ ባክ ድል በመውሰድ ማለት ነው። በተለይ ደግሞ ይሄኛውን ሶስተኛውን ጨዋታ ማሸነፍ የሚችል ከሆነ መጥፎ ይሆናል። በጣም አንድ ቁጥር እየተመለከትኩ ሲገረም ነበረ። በኤምሬትስ ወይም ደግሞ በአርሰናል፣ በአርሰናል ሜዳ ዌስትሃም ዩናይትድ አራት ድሎች ነው ያሉት። አራት ድሎች ወይም ደግሞ አርሰናል በዌስትሃም አራት ሽንፈት ነው ያለው በሜዳው ማለት ነው። ያለፉት ግን ሁለቱ ተከታታይ ሽንፈቶች ናቸው እንግዲህ ሁለቱ የመጡት ከዛ በኋላ ነው። በአርባ ጨዋታ ውስጥ የመጡ ሁለት ሽንፈቶች ናቸው። ሁለቱ ግን ያለፉት ሁለት የኤምሬትስ ሽንፈቶች ናቸው ማለት ነው። እና በጣም በቅርብ ዓመት እንደፈለጉ ሜዳችን ላይ ነጥብ ከሚወስድብን ቡድኖች እንዳንዱ መሆን ችሏል። ሀያ ዘጠኝ ጨዋታ አሸንፈናቸዋል በአርባ ሁለት በዘጠኝ ጨዋታ ደግሞ አቻ ወጥናል። እንዳልኳቸው አራት ሽንፈት ወስደውብናል፣ ወይም ደግሞ አራት ጨዋታ አሸንፈውናል። ሁለቱ በቅርቡ የወሰዱት ነው ግን እነዚህን ታሪክ ቢኖራቸውም አሁን ግን ያን ያህል የሚባሉ አይደሉም። አርሰናል በዋንጫው ፉክክር ውስጥ በዚህኛው ወር በኦክቶበር ውስጥ ወደ መሪነት ይመጣል ይለናል ኦፕታ ሲገምት ማለት ነው። ምክንያቱም አሁን በፓወር ራንኪንግ በኦፕታ ፓወር ራንኪንግ ኦፕታ ፓወር ራንኪንግ ይለዋል። የቡድኖችን የጥራት ልክ ከ94 እስከ 88 ይሰጣቸዋል። ከ94 ከዛ በታች አይወርዱም የእንግሊዝ ፕሪሜር ሊግ ቡድኖች፣ ሌላ ሀገራት ከዛን በታች ይወርዳሉ እና በኦፕታ ፓወር ራንኪንግ አርሰናል ከባድ ተጋጣሚዎች ነበሩት በመስከረም ወር ና በነሀሴ ወር ማለት ነው። ሶስተኛ ታፈስት ነበር፣ ወይም ደግሞ በጣም ከባድ ተጋጣሚዎች የነበሩት ሶስተኛው ቡድን ነው። ዩናይትድ አንደኛ ነው፣ የሊግ የመክፈቻ ስድስት መርሃግሮቹ በከባድ የተመዘገቡ ። ሁለተኛ ቦርንሞዝ ነው፣ ሶስተኛው አርሰናል የነበረ። ከሜዳ ውጭ ዩናይትድን፣ ሊቨርፑልን፣ ኒውካስልን መግጠም ነበረበት። ከዩናይትድ ና ከኒውካስል ስድስት ነጥብ ከሊቨርፑል ብቻ ነጥብ ተወስዶበታል። ደግሞ በሜዳውም ከሲቲ ጋር ሲጫወት ተመልክተነዋል ና የደረጃ ሰንጠረጁን ስትመለከቱ ግን በሊቨርፑል በሁለት ነጥብ ብቻ አንሶ ይገኛል ማለት ነው። ኔክስት አምስት ጌሞች ነው ኦፕታ ራንኪንግ ፓወር ራንኪንግ ሲያወጣ በሊግ ውስጥ ኔክስት አምስት ጨዋታዎች ውስጥ የሚከናወኑ ዝቅተኛ ተጋጣሚ ያለው አርሰናል ሀያኛ ነው ይለናል። ሀያኛ ነው። ሶስተኛ አልነበረኳችሁ ታፈስት በማድረግ ወይም ደግሞ ከባድ ተጋጣሚዎችን በማድረግ ሶስተኛ ነው። አሁን ግን ሀያኛ ይሆናል። የመጨረሻው ነው ዝቅተኛ ጌሞችን በማድረግ ማለት ነው። አንዳንድ ጌሞች ዝቅተኛ አይደሉም። በኦፕታ ፓወር ራንኪንግ አሁን ካላቸው ፐርፎርማንስ አንጻር ወስዶት ነው ዌስታም 19ኛ ስለሚገኝ ከዛ በኋላ ደግሞ ከፉላም ጋር ጨዋታችን እናደርጋለን ወደ ክራቨን ኮቴጅ አምርተን። እሱ እንደ ዝቅተኛ የቆጠረው ግን ፉላም እና ዌስትሃም ባለፉት ወረ ዓመታት በሁለት ዓመታቱም ነጥብ የወሰዱብን ቡድን እንደሆነ እናስታውሳለን። ከዛ በኋላ በሜዳችን ከክሪስታል ፓላስ ከኦሊቨር ግራስነር ቡድን ጋር እንጫወታለን። ኦፕታ ከፍተኛ ራንኪንግ የሰጠው ለክሪስታል ፓላስ ነው። ከዛ በኋላ ሁለት አዳጊ ቡድኖች ጋር እንጫወታለን። ከበርንሊ እና ከሰንደርላንድ ጋር ማለት ነው። እናም ኦፕታ በጣም ቀላል ተጋጣሚ ያለው አርሰናል ነው ይላል፤ እና የሊጉን የደረጃ ሰንጠረዥ ለመቆጣጠር አሁን ትክክለኛ እድል ነው ያለው ይላል፤ እና በተቃራኒ ሊቨርፑልን ለመቃኘት ይሞክራል። ሊቨርፑል ሁለተኛ ደረጃ ነው፣ ከባድ ተጋጣሚ በማግኘት በአሁኑ በመስከረም፣ በጥቅምት ወራት ማለት ነው። ከቼልሲ ጋር ይጫወታል በዚህኛው ሳምንት እንዲሁም ደግሞ ከማንቸስተር ዩናይትድ ጋር ይጫወታል፣ ከብሬንትፎርድ ጋር ይጫወታል፣ ከቪላ ጋር ይጫወታል፣ ከማንቸስተር ሲቲ ጋር ይጫወታል እና ከብሬንትፎርድ በመቀጠል ሁለተኛው ከባድ ተጋጣሚ ያለው ቡድን ነው ይለናል። ሌላኛው አርሰናል ተፎካካሪ ይሆናል ብለን የምንጠብቀው ደግሞ ሲቲ ነው። ሲቲ አራተኛ ነው፣ ከፍተኛ ተጋጣሚዎችን በማግኘት አራተኛ ነው። እንዳልኳቸው አርሰናል ሀያኛ ነው። ደግሞም ደግሞም ዝም ብለን ስንመለከት የሊጉ መሪ ለመሆን እድላለን። ምክንያቱም እኛ 11 ሰዓት ነው የምንጫወተው ቅዳሜ ስለዚህ ጨዋታውን ዌስትሃምን ስናሸንፍ የሊጉ መሪ ንሆናል፣ በአንድ ነጥብ ልዩነት። በዛ ፕሬሸር ውስጥ ነው ከቼልሲ ጋር አንድ ሰዓት ተኩል ላይ ሊቨርፑል ጨዋታው የሚያከናውነው ማለት ነው። እንዲሁም ዝም ብሎም መሪ ንሆናል ለሆነ ያህል ሰዓት ማለት ነው። ደግሞ ቡካዮ ሳካን ማርቲን ኦዴጋርድን ዊሊያም ሳሊባን ደግሞ አርሰናል ፊት ማድረግ ችሏል ወይም ደግሞ ወደ ፐርፎርማንስ ወደ ብቃታቸውም እንዲሁም ደግሞ ወደ ጤንነታቸው መመለስ ችሏል። ይሄን ነገሮች ሲደማምሩ ለአርሰናል አሁን የሊጉ የደረጃ ሰንጠረዥ ለመምራት ትክክለኛው ሰዓት ይመስላል። ወደ ዌስታሙ ጨዋታ አርሰናል የሚመጣ በሊጉ ከኒው ካስል ሁለት ለአንድ ድል በኋላ በጣም ድራማቲክ ከነበረው ጨዋታ በኋላ ደግሞ በሻምፒዮንስ ሊግ ከኦሎምፒያኮስ ሁለት ለዜሮ ድል በኋላ ነው ወደዚኛው ጨዋታ የሚመጣ በቶፕ ፍላይት ሊግ ወይም ደግሞ በሻምፒዮንስ ሊግ እና በፕሪሚየር ሊግ አርሰናል ስምንት ጨዋታዎችን አድርጓል። ካራባዎ ካፕን ገሸሽ አድርገን ትተን ማለት ነው ስድስት የፕሪሚየር ሊግ፣ ሁለት የሻምፒዮንስ ሊግ ጨዋታዎችን ማለት ነው። ስድስት ድል አለው አርሰናል ከስምንት ጨዋታዎች፣ አንድ ሽንፈት ብቻ አለው በሊቨርፑል አንድ ድሮ ብቻ አለው ከማንቸስተር ሲቲ ጋር ማለት ነው። እና ሚደንቅ ሚደንቅ ይመስለኛል ሶስት ጎሎች ብቻ በነ ስምንት ጨዋታዎች ተቆጥሮበታል። ሁለቱ ከቆሙ ኳሶች ናቸው። አንደኛው በኒውካስል የተቆጠረብን የሄዲንግ ጎል የቮልቲማድ ማለት ነው የቆመ ኳስ የኮርና ኳስ ነው። አንደኛው ደግሞ የተቆጠረብን የዶሚኒክ ሶቦዝ ላይ ቅጣት ምት ነው። በኦፕን ፕላይ ጎል የተቆጠረብን የአንድ ጎል ብቻ ነው የኤርሊንግ ብሮት ሃላንድ ጎል ብቻ ነው ማለት ነው። ያን ያህል አርሰናል በጣም ድንቅ እንደሆነ ቁጥሮች ያሳያሉ። በተለይ በመከላከሉም በማጥቃት ውስጥ ማለት ነው። ጋቢ ማጋልሽ ሄሮ የነበረበት የባለፈው ሳምንት የኒውካስል ጨዋታ አለን ጥቂት ማንሳት ያለብን ይመስለኛል። በጣም ሄሮ ነበር። 18ኛ የፕሪሚየር ሊግ ጎሉ ነው ለአርሰናል ማስቆጠር የቻለ 18ኛ የፕሪሚየር ሊግ ጎሉ የአጥቂ ይመስላል አይደለም? ሴፕቴምበር 2020 የመጀመሪያ ጨዋታውን ለአርሰናል ካረገ በኋላ በፕሪሚየር ሊጉ የሱን ያህል ጎል ማስቆጠር የቻለ የተከላካይ ስፍራ ተጫዋች የለም። በጣም ኢንትረስቲንግ ቁጥር ነው። 2020 ለመጀመሪያ ጊዜ ለአርሰናል ጨዋታውን ካከናወነ በኋላ ከሊል ፈረንሳይ ሊጋ ከመጣ በኋላ የሱን ያህል ጎል ማስቆጠር ይቻል የተከላካይ ስፍራ ተጫዋች በእንግሊዝ ፕሪሚየር ሊግ ውስጥ የለም። ያን ያህል የላቀ ነው። ስለ እሱ ስናነሳ ስለ ሴት ፒስ ማንሳት ግድ ነው አይደለም። ስለ ሴት ፒስ ስናነሳ አርሰናል ካስቆጠራቸው የቶፕ ፍላይት 14 ጎሎች ውስጥ የ የካራባ ካፕ ጨዋታውን ትተን ይቅርታ፣ እሱን ትተን የሻምፒዮንስ ሊግ እና እንዲሁም ደግሞ የፕሪሚየር ሊግን ስምንት ጨዋታዎችን ወስድን ካስቆጠራቸው 14 ጎሎች ዘጠኙ የሴት ፒስ ጎሎች ናቸው። በዚህ ውድድር አመት ማለት ነው። ከሴት ፒስ ውስጥ ብዙ የጎል እድል የፈጠርንበት ጨዋታ የኒኳስሉ ነው። በሌሎቹ ብዙ የጎል እድል የምንፈጥር በሴት ፒስ እንደሆነ ይታወቃል። ዘጠኝ የሴት ፒስ ጎሎችን አስቆጥራ ዘጠኙ ከኮርና ነው። አንዱ ከቅጣት ምት ነው። አንዱ ከፍጹም ቅጣት ምት ነው። ኢንፋክት ቶታሊ ሚካሬታ 408 ጎሎችን በ217 የፕሪሚየር ሊግ ጨዋቶች ጨዋታዎች ታስቆጥሯል። በሚካሬታ አሰልጣኝነት ዘመን አርሰናል ማለት ነው 408 ጎሎችን ማስቆጠር ይችላል። 64ቱ ጎሎች ከሴት ፒስ ነው የተቆጠሩት ከኮርና ነው የተቆጠሩት 64 ጎሎች ከኮርና ነው የተቆጠሩት 16.7% ማለት ነው። ይሄን ያለ የተቆጠሩት ማለት ነው አንድ አሰልጣኝ ከ300 በላይ ጎሎችን እየመራ ቡድኑ ካስቆጠረለት ውስጥ ሶስተኛው ከፍተኛ ቁጥር የሚካሬታ ሬቲንግ ነው። 16.7 ማለት ነው። ቶኒ ፑልስ ቶኒ ፑልስ፣ 300 በላይ ጎሎችን ቡድኑን የመራ ስቶክሲቲን እና ዌስት ብሮምን እየመራ አስቆጥሯል። 21.9 ፐርሰንቱን ከሴት ፒስ እና ከኮርና አስቆጥሯል። ሻን ዳይች እንዲሁ ኤቨርተንና በርንን እየመራ ሁለቱም ቡድን ከ300 በላይ ጎሎችን አስቆጥሯል 18.6% ከኮርና አስቆጥሯል። ከዛ ቀጥሎ የሚኬል አርቴታ ቡድን 16.7% ከሴት ከሴት ፒስ በማስቆጠር ሶስተኛ ሊ ሊሆኖ እናገኘዋለን ማለት ነው። ሚኬል አርቴታ ይሄኛው የአርሰናል ሶስት መቶኛ ጨዋታ ነው በሁሉም ውድድሮች፣ በሁሉም ውድድር በፕሪሚየር ሊጉ 218ኛ ጨዋታው ነው በሁሉም ውድድሮች ግን ሶስት መተኛ መርሃግብሮን ያከናውናል ማለት ነው። ባለፉት አርሰናል እየመራ ከዲሴምበር 2019 አርሰናል ለመጀመሪያ ጊዜ ጨዋታ ማከናወን ከጀመረበት በኋላ 299 ጨዋታ ማለት ነው ይሄኛው ጨዋታ ሳንጨምር 299 ጨዋታ አርሰናል እየመራ 176 ጨዋታዎችን ማሸነፍ ችሏል። ሚካኤል አርቴታ 56 ጨዋታዎችን በአቻ ውጤት ተጠናቋል። 67 ጨዋታዎችን ደግሞ ሽንፈት አጋጥሞታል ማለት ነው። 176 ድሎች በአርሰናል እየመራ ማረግ ችሏል ይሄኛው የአርሰናል የመራ ሶስት መቶኛ ጨዋታ ኢንተረስቲንግ ነው ግን ደግሞ ለሚካኤል አርቴታ ብቻ አይደለም ይሄኛው ጨዋታ ኢንተረስቲንግ የሚሆነው ለቡካዮ ሳካም እንዲሁ በተመሳሳይ በጣም ኢንተረስቲንግ ነው ሁለት መቶኛ የፕሪሚየር ሊግ ጨዋታውን ያከናውናል በዚህኛው መርሃ ግብር ሁለት መቶኛ የፕሪሚየር ሊግ ጨዋታውን ስታርቦይ ቡካዮ ሳካ በ24 ዓመት ከ29 ቀናት በ24 ዓመት ከ29 ቀናት ውስጥ እንደዚህ ማይልስቶን ውስጥ ሚደንቅ ቁጥር ይደርሳል ሁለት መቶኛ ጨዋታ ማለት ነው ሰባት ተጫዋቶች ብቻ በዚህ እድሜያቸው በዚህ እድሜያቸው ሁለት መቶኛ የሊግ ጨዋታቸው ማከናወን ትችሏል። በጣም የሚገርመው የራሂም ስተርሊንግ ነው። ራሂም ስተርሊንግ የሚደንቅ ነው፣ ምክንያቱም በ23 ዓመት ከ325ኛ ቀኑ ላይ ነበረ ሁለት መቶኛ ጨዋታው ላይ መድረስ የቻለው። እርግጥ ብዙ አይደለም ከቡካዮ ሳካ ርቀቱ በቀናት ያህል ነው። ግን ከከፍሉ የምናገኘው ራሂም ስተርሊንግ ነው የሚሆነው ማለት ነው። በጣም የሚገርም ቁጥር ልንገራችሁ። እንግዲህ ሁለት መቶኛ የሊግ ጨዋታ ያከናወኑ በጣም ብዙ ያርሰናል ተጫዋቾች አሉ። ወጣቱን ያልኳቸው ወጣቱ ቡካዮ ሳካ ነው፣ ግን ሁለት መቶኛ የሊግ ጨዋታ እያከናወነ ጎል ማስቆጠር የቻለው ግን ቴሪ ዳንን ኦነሪ ነው። ሁለት መቶኛ የሊግ ጨዋታውን እያከናወነ ጎል ማስቆጠር የቻለው ተጫዋች ሄነሪ ነው። ቡካዮ ሳካ በነገው ጨዋታ ላይ ምሽት 11 ሰዓት በሚከናወኑ ጎል ማስቆጠር የሚችል ከሆነ እንደ ቴሪ ሄነሪ ሁለት መቶኛ የሊግ መርሃ ግብር እያከናወነ ጎል የሚያስቆጥር ተጫዋች ይሆናል ማለት ነው። ፌብሯሪ 2005 ላይ ነበር ቴሪ ዳን ኦነሪ ክሪስታል ፓላስን እየገጠመ ሁለት ጎሎችን ማስቆጠር የቻለው ሁለት መቶኛ ጎልን እያደረገ ማለት ነው። ለቡካዩ ሳካ ግን ይሄ ቁጥር ብቻ አይደለም፣ ማይልስቶን ማለት ነው። ደግሞ መቶኛ የጎል ተሳትፎ ላይ ይደርሳል። ባለፈው ሳምንት መድረስ ነበረበት ግን ሳያደርገው ቀርቷል። መቶኛ የጎል ተሳትፎን በፕሪሚየር ሊግ ውስጥ ይደርሳል ማለት ነው። በፕሪሚየር ሊጉ ብቻ አንድ ጎል ወይም አንድ አሲስት የሚያደርግ ከሆነ መቶኛ የጎል ተሳትፎን ይደርሳል። አሁን በፕሪሚየር ሊጉ በ200 ጨዋታ አይሚን በ199 ጨዋታ 99 የጎል ተሳትፎ አሉ። በ199 ጨዋታ 99 የጎል ተሳትፎ አሉ። እንዳልኳችሁ አንድ ጎል የሚያደረግ ከሆነ በ200 ጨዋታው ላይ መቶኛ የጎል ተሳትፎ መድረስ ይችላል። ስታር ቦይ። ይህ ማለት ደግሞ በፕሪሚየር ሊጉ ብቻ በ2 ጨዋታ አንድ የጎል ተሳትፎ ይኖረዋል ማለት ነው። የሚደንቅ ቁጥር ይመስለኛል። የሚደንቅ ብቻ ሳይሆን ለማመን የሚቸግርም ቁጥር ይመስለኛል። ዌስታም ሁለት ድል ባክ ቱ ባክ ኤምሬት ላይ ይኑረው እንጂ ሁለት ድል ባክ ቱ ባክ ኤምሬት ላይ መጡ፣ ባለፉት ሁለት ተከታታይ ዓመታት ይኑረው እንጂ የለንደን ደርቢ በመሸነፍ ግን እንደሱ ቀዳሚ ቡድን የለም። ከማንኛውም ቡድን ከቼልሲ ከብሬንፎርድ ጋር ይሁን ወይም ደግሞ ከቶተናሞ ስፈኑ ጋር፣ ከክሪስታል ፓላስ ጋር ብቻ ይሁን ወደ ለንደን መጦ ብዙ በመሸነፍ ቀዳሚ ቡድን ዌስታም ነው። መቶ ሠላሳ አራት የለንደን ደርቢዎችን ተሸንፈዋል። ዌስታም እና እንደ ዌስታም የለንደን ደርቢዎችን የሚሸንፍ ቡድን የለም። ሌላው ትታችሁ ካለፉት 11 የለንደን ደርቢ ጨዋታዎች ስምንቱ ሽንፈት አጋጥሞታል። ሁለት የለንደን ደርቢ ጨዋታ ብቻ አሸንፏል። አንድ አቻውጧል፣ ከአርሰናል ጋር ብቻ ሲሆን እንዳለ ለንደን ከተማ ውስጥ ከሚገኙ ከካፒታል ሲቲዋ ከተማ ውስጥ ብዙውን ጨዋታ የሚሸነፈው ቡድን ዌስታም ነው። በጣም ብዙውን መርሃግብር የሚሸነፈው ቡድን ዌስታም ነው። ለዌስትሃም እና ለኑኖ ኤስፒሪቶ ሳንቶ ጃሮድ ቦወን የሚባል መሳሪያ አላቸው። ደግሞ ለአርሰናል በጣም አስቸጋሪ የሆነ ተጫዋች፣ በጣም አስቸጋሪ ስል በብዙ እንትን ነው፣ በጣም አስቸጋሪ ተጫዋች። ባለፉት 12 የፕሪሚየር ሊግ ተጫዋች ጨዋታዎች ውስጥ 11 የጎል ተሳትፎች ያሉት ባለፉት 12 የፕሪሚየር ሊግ ጨዋታዎች 11 የጎል ተሳትፎ አሉ። 8 ጎልና ሶስት አሲስት አለው። ደግሞ በኬሪየሩ አርሰናል አምስት ጎሎች አሉት በጣም ብዙ ጎል ነው አይደለም። መስመር ተጫዋች ለነበር በቅርብ ወደ አጥቂ ለተቀየረ ተጫዋች በጣም ብዙ ጎል ይመስለኛል በሁሉም ውድድሮች ነው እርግጥ ያስቆጠራቸው። ባለፈው ውድድራት መጨረሻ ላይ ካስቆጠረው አንድ ለዜሮ ሲንሸነፍ በኤምሬትስ ጎል ያስቆጠረው እሱ ነበር። እሱን ጎል ጨምሮ እንዳልኳችሁም አምስት አምስት ጎሎችን ማስቆጠር ችሏል ማለት ነው። እንግዲህ ሁለት ጨዋታዎች ባክ ቱ ባክ ድል አላቸው ብለናል አይደለም ኢሳሞችን እናም ይሄኛው መራ ግብር ማሸነፍ የሚችሉ ከሆነ አያርገሁና ማለት ነው ከ1991 በኋላ አርሰናል በሜዳው ለተከታታይ ሶስት ጊዜ ያሸንፋሉ ማለት ነው። ከኖቬምበር 1991 እስከ ማርች 1995 በሶስትና ና አራት ሲዝኖች ውስጥ በተከታታይ አርሰናል በሚለው ማሸነፍ ችሎ ነበር። ከዛ በኋላ ለመጀመሪያ ጊዜ ይሆናል አርሰናል ተከታታይ ሲያሸንፉ ማለት ነው። ቅደም እንዳለ የመጨረሻ ግንኙነታችን በኤምሬትስ ባለፈው ውድድር አመት አንድ ለዜሮ ያለቀው ነው። ጄራርድ ቦን ጎል አስቆጠሮ ማይልስ ስኬሊ ደግሞ በቀይ ካርድ የወጣበት ጨዋታ ነበረ። ኖኖ ማዱኬ፣ ፔሩን ካፒዮ፣ ካይ ሀቨርት፣ ጋቢ ማጋልሽ አሁን በድጋሚ ከአርሰናል ጋቢ ጄሱስ በድጋሚ ከአርሰናል ጋር የማይኖሩ ተጫዋቾች ናቸው። በአርሰናል እንደ ፕሬዲክት ላይናፕ ይጠቀማል ተብሎ የሚጠበቀው እናም ደግሞ ታክቲካዊ ጉዳዮችን ለማንሳት በጥቂቱ ዩሪያን ቲምበር፣ ዊሊያም ሳሪባ፣ ጋቢ ማጋለች እና ሪካርዶ ካላፊዮሪ የተከላካይ ስፍራ ይጠቀማል። አሁን የሚካወርታ ዋናው የተከላካይ ስፍራ ይሄኛው ይመስላል። ባለፈው ሻምፒዮንስ ሊግ ጨዋታ ላይ በቲምበር ቢንዋይትን በካላፊዮሪ ደግሞ ማይነስ ሊስኬሪን ተጠቅሞ ነበረ። በአማካይ ቦታ ላይ እረፍት የተሰጠው ራይስ ከማርቲን ዙብም እንዲጋ ይጣመራሉ እና ሳካ ና ማርቲኔሊ ደግሞ መስመር ላይ ይኖራሉ ብዬ አስባሉ። ኢዜ ሴንትራል አስር ቁጥር ይሆናል ብዬ አስባሉ። እንደ ኒውካስሉ ጨዋታ ማለት ነው። በዚህኛው ጨዋታ ላይ ኢንተረስቲንግ ጉዳዮች አሉ። ቪክቶሪ ክርሽ የፊት መስመሩ ይኖራል። ኢንተረስቲንግ ጉዳዩ ምን መስላቸው? ማርቲን ኦዲጋርድ የሚጠቀም ከሆነ አርሰናል ኢዜን ወደ መስመር ያወጠዋል። ያ ማለት ማርቲን ኦዲጋርድ የአርሰናል ስምንት ቁጥር ነው፣ አስር ቁጥር ሴንትራሉን አይጫወትም። ሲጫወትም መልካም ቀናቶችን አያሳልፍም። እናም ስምንት ቁጥር ይሆናል። ከዚህም እንዲ ጎን በቀኝ በኩል ለሳካ ቀርቦ ማለት ሁሌ እንደሚያደርጉ ያ ማለት አርሰናል ሴንትራል አስር ቁጥር አይኖሩም በድጋሚ ማለት ነው። ግን እንደ ኒውካስሉ በጣም ፍሉዲቲ የበዛ ምርጥ ጌም ለመመልከት የኢዜን ሴንትራል ናምበርቴን አርሰናል ይፈልጋል። ኢዜን ሴንትራል ናምበርቴን የሚሆን ከሆነ ማርቲን ኦዲጋርድ ደግሞ ጨዋታው ላይ አይኖርም ማለት ነው። ስለዚህ ከሁለት አንዱን መምረጥ አለበት። ሁለቱን አንድ ላይ ለመጠቀም ኢዜ ወደ መስመር ማጋደል አለበት፣ ወይም ደግሞ ወደ መስመር መውጣት አለበት። ኢዜን ሴንትራል ላይ አድርጎ አደገውን የበለጠ የተቃራኒ ቡድን አደጋ ለበለጠ ለመጨመር ግን ኢዜን አስር ቁጥር መጠቀም አለብን። ከሰሞኑ በጣም ጥሩ እየተጫወተ የሚገኘው ማርቲኔሊ ደግሞ በቋሚ አሰላለፍ መጠቀም፣ ከዛ በኋላ የጨዋታው መጠናቀቂያ ደቂቃዎች አካባቢ ደግሞ ትሮሳርድን ይዞ መግባት ኢንተሬስቲንግ ጉዳይ ይመስለኛል። ሚኬል አርቴታ እንደዚህ ይጨወታል ብለን እናስባለን፣ እንደኔ ማለት ነው። በኦፕታ የጨዋታ ግምት አሰጣት መሰረት ይህን ጨዋታ አርሰናል 76.7 ፐርሰንት የማሸነፍ እድል አለው። በዚህ ሳምንት ከተገመጡ አስር የፕሪሚየር ሊግ ጨዋታዎች ውስጥ ከፍተኛ ኦፕታ የማሸነፍ ቁጥር የሰጠው ለአርሰናል ጨዋቱ። 13.9 ፐርሰንት አቻ የመውጣት እድል አለው። እንዲሁም ደግሞ 9.4 ፐርሰንት ደግሞ ጨዋቶ በአቻ ውጤት የመጠናቀቅ እድል አለው። አሁን ተረው የእናንተ ነው፣ ከኦፕታ ቀጥሎ ማለት ነው። አርሰናል ጨዋቱን ስንት ለስንት ያሸንፋል ወይም ደግሞ ጨዋቶ ስንት ለስንት ይጠናቀቃል? ኒኖ ስፕሪቶ ሳንቶ የዌስትሃም አሰልጣኝ በጣም ጥሩ አሰልጣኝ እንደሆነ ይታወቃል። ዌስትሃም እንደ ቡድን በዚህ ወደዳ ጥሩ ባይሆንም ማለት ነው። ከዛ አንጻር ግምቶቻችሁን አስፍሩልን እስኪ ኮሜንት መስጫው ባር ላይ ማለት ነው። ግምቶቻችሁን ስለምታስቀምጡልን ከልብ ከልብ እናመሰግናለን። አብራችሁኝ ስለነበራችሁ እንዲሁ በድጋሚ ከልብ አመሰግናለሁ። ግምታችሁን ስታስቀምጡ ስማችሁን አብራችሁ አስቀምጡልኝ። የሚቀጥለው ቪዲዮ ላይ ስማችሁን አነሳለሁ። ትክክለኛ ገማቾች እነማን እንደነበሩ ስም አነሳለሁ እና ስማችሁን አብራችሁ ቦታውን ከየት እንደምጽፉልኝ ጻፉልኝ። ከዛ በኋላ እንዳልኳችሁ በሚቀጥለው ፖስት ማች ሪቪው ስንሰራ የጨዋታ ግምቶች ትክክል የነበሩ ነማ እንደነበሩ ከየትኛው ቦታ እንደነበሩ ለመጥቀስ እሞክራለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ቀናችሁ ብሩህ ይሁን።